በአዲሱ ተሽከርካሪ ሰሌዳ ወይንም ታርጋ ቁጥር አቀያየር ላይ ብዙ ሰዎች ግር ያላቸውና ጥያቄ እንዳላቸው ተመልክቻለሁ አዲሱ ተሽከርካሪ ሰሌዳ አቀያየሩ ላይ ከፊት ያሉ ሶስቱ ፊደሎች ምንድን ናቸው ሲጀመሩ ኤኤ ብሎ የጀመሩትስ ምን ትርጉም አላቸው የተወደዳችሁ ደጃ ሾ ሚዲያ ቤተሰቦች ይህን ጥያቄ በዚህ ቪዲዮ እንመለከታለን በቅድሚያ ይህ መግለጫ ከወጣ ወይንም ይህ አሰራር ሲስተም ሆኖ ከተዘረጋ ትንሽ የቆየ ነው የትራንስፖርትና ሎጂስቲክ ሚኒስተር አቶ የድል ማግስት እብራሂም እንዳሉት ይሄ ከዚህ በፊት የነበረው የተሽከርካሪን ብዛት መመዝገብ ባለመቻላችን አሁን ብዛት ጨምሮ ለመመዝገብ ወይም በሀገራችን ያሉ የተሽከርካሪ ብዛት ስለጨመረ ለምዝገባ እንዲመች የተዘረጋ ሲስተም እንጂ ሌላ ምንም ነገር እንደሌለ ተናግሯል ከፋና ጋር በቆዩት ቆይታቸው ላይ ከዚህ በመቀጠል አሁን ቀጥታ የምንመለከተው እነዚህ ሶስቱ ፊደል ምን ሲሆን ይቀየራሉ ምንድን ናቸው የሚል ነው። ከፊት የነበሩ ሶስት ኤኤኤ ብሎ ያሉት እነዚህ ከዚህ በፊት በአዲስ አበባ ሊሆን ይችላል፣ በክልል ከተማዎች ላይ ደግሞ በከተማው ወይም በክልሉ ስም ይመዘገቡ የነበሩ ኮዶች ናቸው። አሁን ደግሞ እንደ አጠቃላይ ሙሉ እንደ ኢትዮጵያ ይሄንን ፊደል ብቻ ነው የሚጠቀሙት ማለት ነው። ሶስቱ ኤ ሶስቱ ኤስ መቼ ነው ወደ ቢ የሚቀየረው የሚለው ነው። ከዚህ በፊት የነበረው ወደ ቁጥር ቅያሬው ከመግባት ከመግባቴ በፊት ከዚህ በፊት የነበረው አመዘጋገብ ላይ ሰሌዳ አመዘጋገብ ላይ ሲመዘገብ አጠቃላይ መመዝገብ የሚችሉት ዘጠኝ ሚሊዮን ብቻ እንደሆነ ተናገሩ። በመጀመሪያው ኮድ ሲመዘገብ ሰሌዳ ዘጠኝ ሚሊዮን መኪናዎችን ብቻ ነው መመዝገብ ይቻል የነበረው። በዚህኛው ግን እስከ መቶ ሀያ ሰባት ሚሊዮን መመዝገብ እንደሚችሉ ነው የታዩት። ይሄ ማለት አልፋቤቱ ከኤ እስከ ዘድ ይጠቀሙታል ማለት ነው። ሶስቱ ኤ ቀድሞ ይኖራል። ከዛ አራት አሃዝ ደግሞ ዜሮ ዜሮ ፊደሎቹ አሉ። እነዚህ እንደምትመለከቷቸው ማለት እነዚህ ቁጥሮች መች ነው ይሄ ሁለት ሶስቱ ኤ ቢ ይሆናል? መች ነው የሚሆነው አስር ሺህ መኪና ሲሆን ማለት ከአስር ሺህ በኋላ ዘጠኝ ሺህ ዘጠኝ መቶ ዘጠና ዘጠኝ ላይ ሁለቱ ኤ የሆኑና አንደኛዋ ኤ ቢ ትሆናለች ማለት ነው። በዚህ መንገድ ነው የሚመዘገበው። አሁንም ያልገባችሁ ነገር ካላችሁ አስር ሺህ መኪና በኤ ብቻ ኤ በሶስቱ ኤ ብቻ አስር ሺህ መኪና ነው የሚመዘገበው ማለት አስር ሺህ መኪና ተርጋ ቁጥር ይሰጥና ከዛ በቢ ደግሞ አስር ሺህ ሲሆን ቢሲ ይሆናል ይሄኛው ቢ ሄዶ ዘድ ሲደርስ ዜድ ላይ ቀጣይ ደግሞ ኤ ቢ ትሆናለች ማለት ነው። በዚህ መሰረት ሲመዘገብ መመዝገብ እንችላለን ብሎ የያዙት የመኪና ቁጥር አንድ መቶ ሀያ ሰባት ሚሊዮን ነው የሚሆነው። ከዚህ ጋርም ተያይዞ ትራንስፖርት እና ሎጂስቲክ ያወጣው ሌላ መምሪያ በፋና እንዳደረገው ቆይታ የትራንስፖርትና ሎጂስቲክ ሚኒስተር የድል ማግስት እብራሂም እንደተናገሩት ከሆነ አሁን ለምዝገባው ባለተሽከርካሪዎቹ ተዘጋጅቶ እንዲጠብቁና ሁሉንም ነገር አዘጋጅቶ እንዲጠብቁ ብሏል። ምክንያቱም በቀጣይ ወር ውስጥ ቀጥታ ምዝገባ ይጀመራል። በሚጀመር ሰዓት እንዳይ ወረፋ እንዳይኖር ማለት ነው። ምክንያቱም ይሄ 2018ን ሙሉ ይሄ አሰራር አልቆ የድሮ ታርጋዎቹ ይጣሉና እና በአዲስ ታርጋ ነው መኪናዎችን የምንመለከታቸው ማለት ነው። ሌላ መግለጫ አላቸው። ሌላ ሀሳባቸው ምንድን ነው? ይሄንን ታርጋ ወይም ሰሌዳውን የመቀየር እንትኑን ወጪን የሚሸፍኑት ባለተሽከርካሪዎቹ ራሳቸው ናቸው። ትራንስፖርትና ሎጂስቲክ እዚህ ውስጥ ሌላ የሚያደርገው ነገር የለም። ትናንትን የአሽከርካሪ ባለቤት የተሽከርካሪ ባለቤት ራሳቸው ናቸው፣ ይሄንን እንትን የሚቀይሩት። ከዚህ ጋር ተያይዞ ብዙ ሰዎች አንዳንድ ግር ያለ ነገር ተመልክተናል። የተመለከትነው ነው ምንድን ነው ይሄ? ሶስቱን ኤን የተለያየ ራሱ የሆነ ትርጉምና ስያሜ ሲሰጡ የነበሩ ሰዎች ሶስቱን ኤ ማለት ከዚህ በፊት አዲስ አበባ ለማለት ኤ ኤ ብለን እንደምንጠቀመው የሆነ ሲሆን በቤት መኪናዎቹ ላይ አይታችሁ ከሆነ አዲስ አበባ ይልና ከዛ ኤና ቢ የሚባል ነገር ነበር። ኮድ ነው፣ ሌላ ነገር የለም። ከዛ ውጭ ደግሞ ኖርማል እንደ ኢትዮጵያ በአንድ አይነት ታርጋ ተሽከርካሪዎቹን ለመጠቀምና ለመያዝ እንዲመች ነው። ይሄም ከተለያዩ ከሙስናም ከተለያዩ እንትን ጋር የተያያዙ ነገሮችን ይጠቅማል የሚል በቂ እምነት ስላላቸው ነው። ብዙዎች ስናገሩ እንደሰማነው አይደለም። ኤ ሌላ ትርጉም የለውም። ኤ ማለት የፊደል መጀመሪያ ስለሆነች ነው። ኤቢሲዲ እንደ ማለት ነው። ስለዚህ ኤ ኤ ኤ ሶስት አሃዝ የያዘው ከዛ ቀጥሎ ያሉት አሁን ቅድም እንዳልነው መቶ ሀያ ሰባት ሺህ መቶ ሀያ ሰባት ሚሊዮን መኪና የሚመዘገበው በዚህ ኮድ ተያይዞ ሲሄድ ስለሆነ ነው። መቶ ሀያ ሰባት ሚሊዮን መኪናዎች በዚህ በዚህ መሰረት ሲመዘገቡ መቶ ሀያ ሰባት ሚሊዮን መኪና ነው የሚመዘገበው ብሏል። ከዚህ በፊት ግን ስንት መኪና ነበር መመዝገብ የምንችለው ያሉት፣ ዘጠኝ ሚሊዮን ብቻ ነው ያ ማለት በክልልና በከተማ በፌደራል ከተማ በሁለቱ ከተማና ባሉት ክልሎች ሲከፋፈል አዲስ አበባን ጨምሮ መመዝገብ ይቻል የነበረው ዘጠኝ ሚሊዮን ብቻ ሲሆን አሁን መቶ ሀያ ሰባት ማለት በጣም በትልቁ ያደገ ነው። ለምዝገባውም ለቁጥጥርም ይቀለናል ብሏል። ደግሞ ትራንስፖርትና ሎጂስቲክ ለቁጥጥርም ለምዝገባም ይቀለናል ብሏል። ከዚህ ጋርም ተያይዞ ነው ታርጋ አቀያየሩ ላይ ግር ያላችሁ ሶስቱ ኤ ሌላ ነገር ሳይሆን ኮድ ነው። እቺ ከፊት ያለችው ኤ መች ነው ቢ የምትሆነው ካላችሁ ዘጠኝ ሺ ዘጠኝ መቶ ዘጠና ዘጠኝ ሲሆን ሶስቱ ኤ ሁለቱ ኤ የሆንና አንደኛ ቢ ሆና ቀጥሎ ደግሞ ያለው ላይ አንድ ቁጥር የሆንና ዜሮ ዜሮ ይሆናል ማለት ነው። ግን የመጀመሪያ ተመዝጋቢ የሚሆነው መኪና ወይም የመጀመሪያ ታርጋውን የሚወስድ መኪና ቁጥር ምንድን ነው ካልነው ሶስት ኤ አንድና ሌላ የቀሩት ቁጥሮች ዜሮ ይሆናሉ ማለት አንደኛ የሚሆኑት ከዛ ይሄ አንዱ ሁለት ሶስት አራት አምስት ስድስት ሰባ ስምንት ብሎ ሄዶ ዘጠኝ ሲሞላ ከዛ አስራ አንድ ይሆናል ማለት ነው። እንደዚህ እያለ ነው የሚሄደው እና ተርገው የሚቀይረው ደግሞ ዘጠኝ ሺ ዘጠኝ መቶ ዘጠና ዘጠኝ ሲሆን ኤኤ ቢ ብሎ ከዛ አንድ ብሎ ይጀምራል ነው። በዚህ አግባብና በዚህ መንገድ ሲመዘገብ ነው መቶ ሀያ ሰባት ሚሊዮን መኪና ልንመዘገባቸው የምንችለው ብሏል። የትራንስፖርት እና ሎጂስቲክ ኃላፊ የድል ማግስት ኢብራሂም የድል ማግስት ኢብራሂም ከፋና ጋር በነበራቸው ቆይታ ያደረሱን እንትን ይህን ይመስላል። ይህንን ዘገባ ደግሞ አሁን ይህንን መረጃም የተገኘው ከዛ ነው እና ብዙ ሰዎች ጋር ግርታ ስለነበር ነው። ግን እስኪ ይሄ መረጃ ጠቅሞኛል ብላችሁ የምታስቡ ከሆነ እስካሁን ሰብስክራይብ ያላረገ ሰው ብዙ እየተመለከተኝ ስለሆነ እንደው ዝም ብሎ ሰፖርት ለማድረግ ያህል ሰብስክራይብ አድርጉ። እንደዚህ አይነት ደግሞ አዲስና ጠያቂ የሆኑ ምንም አይነት መረጃዎች ሲኖሩ እኔ ፈልጌ ወደ እናንተ የማደርስበት ዩቲዩብ ቻናል ስለሆነ ሰብስክራይብ ብታደርጉ አትጎዱም። ላይክ፣ ከዛ ደግሞ ኮሜንት ላይ የምታውቁትንም ነገር ያላችሁንም ጥያቄ ብጠይቁኝም መልሳለሁ። ሌላ ደግሞ እንዲሰራላችሁ የምትፈልጉ ልክ እንደዚህ እንደ ተሽከርካሪው የሰሌዳ ቁጥር አይነት ግርታ የፈጠራችሁ ነገር ደግሞ ካለ ጠይቁኝ እማቀን ይመልስላቸዋሉ ላሉ። ውዶቼ ይህ ጃሾ ሚዲያ ነው። እኔ ደግሞ እዩ ይባላለሁ። መልካም ጊዜ ይሁንላችሁ። ባይ ባይ